ወራዊ የማስ ስፖርታችን ለየት የሚያደርጉት ሁለት ጉዳዮች አሉ። አንደኛው በ2017 በየወረዳው ሲካሄድ የነበረውን የማስ ስፖርት የምናጠቃልልበትና በአፈጻጸማቸውም የተሻለ እንቅስቃሴ የነበራቸውን ወረዳዎችም የምንሸልምበት ቀን ነው። ሁለተኛው በኮልፌ ቀራንዮ ክፍለ ከተማ በልማትና በመልካም አስተዳደር ስራዎች በ2017 በጀት ዓመት በሰራው ስራ በከተማ ደረጃ ከንቲባችን በከተማ ደረጃ ሽልማት ባገኘበት ማግስት ነው። ይሄን የማስ ስፖርት እያደረግን ያለ ነው። የበለጸገ አእምሮ የበለጸገ አካልና በስነ ምግባር የታነጸ ዜጋ ለበለጸገች ኢትዮጵያ በጣም ወሳኝ ጉዳይ ነው። ስለዚህ ሁሉም ሰው በየአካባቢው የማስ ስፖርት መስራት ይጠበቅበታል ማለት ነው። እንግዲህ ሁላችንም እንደምንናውቀው በአሁኑ ሰዓት አብዛኛው ተላላፊ ያልሆኑ በሽታዎች ምክንያታቸው የአመጋገብና እንቅስቃሴ ያለማድረግ ችግር ነው። ስለዚህ ተላላፊ የሆኑ በሽታዎችን እንቅስቃሴ በማድረግ በቀላሉ መከላከል ስለሚቻል ይህንን ማህበረሰቡ ባህል እንዲያደርግ ከማድረግ አንጻር ነው ይህን የማስ ስፖርት በየወሩ በየሳምንቱ እያደረግን ያለ ነው። ከዛ በተጨማሪ ማስ ስፖርት ሰው በአንድ ቦታ ላይ እየተሰባሰበ ሲሰራ አንድነቱን፣ ህብረቱን፣ አብሮነቱን ወንድማማችነትና ህትና የትማማችነትን የሚያጠናክር ስለሆነ ይህንን የማስፖርት በቀጣይ ሁለት ሺህ አስራ ስምንት በጀት ዓመት አጠናክርን የምንቀጥል ይሆናል ማለት ነው። አመሰግናለሁ።